ምነው የሀይሚ ህይወት እኔ ልምራልሽ አላችሁ አትሳ። ህይወትሽ እኔ ልምራልሽ፣ እኔ ላሳየሽ፣ እኔ ልምረጥልሽ አላችሁ አትሳ። ወይኔ በላቸው። የሰው አሮባት አድሮባት የሰው ታማስላለች ይላል ሀገር የሰው ሲተርት ማለት ነው እና አንቺ እዚህ ቤት ማዳም ቤት ተመችቶች ማለት ነው። ታጋቢያለሽ ያለሽ፣ ታፋቺ ያለሽ፣ ታጣይ ያለሽ፣ ታጣምር ያለሽ፣ ታላይ ያለሽ። ያንቺ ህይወት ማናየው የቤተሰቦችሽ አሁን እንደዚህ በምታወሪበት ማለት ነው በቀደም ብርኬ እኔ ቤት ሰርቼ ነው ምሰጥሽ እኔ ጎዳና እኖራለሁ እንጂ ሲሄድ አጠገብ ያለችው አትቀናም ወይ አትወዳትም ለጥቅም ነው የምትፈልጋት ሲቀጥል የማዳም ቤት የማዳም ሸቃሎች የሚልኩልህን ብር ለምን አትሰራም አላችሁ እዛ የምር አሁን እነኚህ ልጆች የማዳን ቤት ብር ይቀበላሉ፣ ደረሰኛ አላችሁ እንደዚህ ብላችሁ የምታወሩት። በጣም በጣም ነው የምትገርሙት። በእውነት የእውነት ነው፣ በጣም ነው የምትገርሙት ማለት ነው። ሰርቶ ቢሰጣት እናቱ አደለች እንዴ? ለእናቱ እኮ አደለም ቤት ማለት ነው፣ ህይወቱን ይሰጥላታል። ማንም በእናቱ አይደራደረም። ማንም ማለት ነው ባልሽን ከእናትሽ ጋር አታወዳድሪው የእውነት ማንም ማለት ነው። ባላችሁ ከእናታችሁ ጋር አታወዳድሩት። እናት ናታ። የማትሸጥ የማትለወጥ የማትቀየር እናት ብቻ ናት። በዚች ምድራዊ እናት ማለት ነው። ሶ ሀይሚ የምትቀና ሰው አለለችም፣ እንዳንቺ አለለችም። አንቺ የአባትሽን ቤት ሰርተሽ ስሰጪ ባልሽ ይቀናል ማለት ነው። ሶ ሁሉም ባሎች የሚቀኑ አደሉም። ሁሉም ሴትም እንደዛው ማለት ነው። ሁሉም ወንድ አንድ አይደለም። ሁሉም ሴት አንድ አይደለም። ይግባሽ። እንዲህ ሁሌ በእነሱ ራስ ላይ አትወርጅም እንዴ? ሀይሚን የምትወጂ ነው የሚመስለው፣ ግን ሀይሚን አትወጃትም። የምትወጃት ብሩኬንም ታከብሪው ነበረ። የምትወጂውን ሰው አጠገቧለውን ሰው ታከብሪለት ነበረ። ዝም ብለሽ እንደመጣለሽ ትቀደጅ ያለሽ። ምነው ቤተሰቦችሽ እህቶችሽ ብታስተካኪበት እንደዚህ እንደዚህ ብለሽ ስታወሪ ማለት ነው እንዴ? ምን ሼ ነው አንቺ የመጣሽው ለመለወጥ አይደለም እንዴ? እነሱ እኮ ሰርተው ነው ከሰሩም እኮ ሰርተው ነው እንዳንቺ እያፋቱ እያጣሉ እያለያዩ ወጣ ወረደ እያሉ አይደለም። በራሳቸው ቶፒክ ነው የሚመጡት። ሀይሚ ደግሞ እጥፉን ትመልጥሻለች። ስም አልጠራም፣ ግን ለዛ ኔክስት ዴ ልጠራ እችላለሁኝ፣ ግን ሊገባሽ ይገባል የእውነት ጥፎ ትበልጥሻለች ሀይሚ መሆንም መምሰልም ቺ በእውነት አቺም ቁጭ ብለሽ ትሸጥሻለች። እሷ ማለት ነው ምናህል ማንም እንደሚወዳትና የሚጠቅማትን የሚጎዳትን ሰው ለእይታ የምታውቅ ስማርት ልጅ ናት።